ሰኒ ሰኒ ጉድ ሆናለች። አራስ ነብር ሆና ተነስታለች። ሰላም ጤና ይስጥልን የሐሴት ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ዛሬ በሰኒና በክብሮም የፍቅር መካከል የችጨበ የሆነች እንግዲህ ገብታባቸው በድብቅ ሚሴጅ በመላክ የተለያዩ ነገሮችን በመላክ ሰኒን ለማናደድ የማታደርገው ነገር የላትም። እዚህ ጋር እንግዲህ ጽናትና ሰኒ እንዲሁም። ኬራ ለይቶላቸዋል። በፍቅር አበዱ እያሉ እየተመካከሩባቸው ነው። ሰኒ አንቄ ካልገደልኩኝ ዛሬ እናትሽ ሆድ ውስጥ ብትገቢም አታመልጭኝም ትላለች። እንግዲህ ለዚህ ቻናል አዲስ ከሆናችሁ አዳዲስ ትረካዎች ዘና ፈታ የሚያደርጉ ነገሮችን እናቀርባለን። አብራችሁ ስለሆናችሁ ከልብ እናመሰግናል። ኢትዮጵያውያን፣ ኤርትራውያን ክበሩልኝ ይላለው። በቅድሚያ እንግዲህ የሚገርመው ነገር ፍቅር በጣም ሀያል ነገር ነው። ሰኒ ከፍቅር ብዙ ነገሮችን ለመራቅ ለመሸሽ ፍቅር በአጣገቧም እንዳይደርስ እንዳይሸታትም ስታደርግ ኑራለች ማለት ነው። አሁን ላይ እንግዲህ ክብሮም በመታገስ በነገራችን ላይ እንደ ክብሮም ታጋሽ፣ እንደ ክብሮም አስታጋሽ ትግስት ያለው ሰው የለምና በትዕግስቱ ጠብ አድርጓታል። ሰናይት እንግዲህ አብዳለሽ ማለት ነው። ሊሊ ወይም እቺ ጨብራራዋ ሴትዮ እንግዲህ ትንሽ ሰላም አትመስለኝም። የሰው የሆነ ነገር ይህ ትፈልጋለሽ ማለት ነው። ኪራንም እንግዲህ ፈልጋ አጥምዳ ነበር፣ አልተሳካላትም። ጽናትና ኪራ እንግዲህ በቤቴ መምጣት ተንጎርበው ነው ያሉት ማለት ነው። በነገራችን ላይ አንዲ ትዳር ከተመሰረተ በኋላ ቅድሚያ መሰጠት ያለበት ለተደራጋሩ ነው መሆን ያለበት። ምክንያቱም አሁን ቤቲ በመምጣቷ እንደ እውነት ነው ብለን ስናስበው በእውነተኛው ዓለም ላይ ይህ ነገር ሊከሰትም ሊደረግም አይችልም። ይህም ቢከሰት እንኳ ከቤቴ አምጥቼ አገግማለሁ የሚባለው ነገር ምንም የማይታመን ነገር ነው። ትንሽ ፊልሙ ወጣ ያለ ከሚመስል ድረስ ማለት ነው። ኪራ ተረጋጉ፣ ምንጉር ናቸው እያለ ነው። ለይቶላቸዋል። እነዚህ ሰዎች እንግዲህ ምን እንደሚበቃቸው አይ፣ ሰናይት እንኳ ከለየላትም ቆይቷል። ክብሮ መከተሉ ነው እንጂ የሚለውን እንግዲህ እያፌዙባቸው ነው ማለት ነው። ኪራና ጽናት ሰኒ፣ እንግዲህ እገላለሁ ይችን ሴትዮ ብላ እንቁጭቁጭ አድርጋ ደብድባት አለኝ። በጣም የሚያሳዝነው ነገር እንግዲህ በህመም ላይ ትገኛለች፣ አሁን ማለት ነው። ሰኒ የምር ጀግና፣ የመጨረሻ ጀግና። ያናት ግን ምንም ይሁን ምንም አህያ የጅብ ናት። ምንም ይሁን ምንም ፍቅር ሀያል ነው። ሰኒን ጥሏታል ማለት ነው። ሰኒዬ፣ መልካም እንግዲህ የመቃጠል መልካም፣ የፍቅር መልካም፣ የመፈቀር የማፍቀር ዘመን ይሁንልሽ እላለሁ። ምክንያቱም ፍቅር ትግስትን ይፈልጋል ብዙ ነገሮችን ይፈልጋል። ሰናይት ደግሞ ትግስት የሚባል ከህይወቷ በቁመቷ ለክሙጠጥ ብሎ ወጥቷል ማለት ነው። የጽናትን ትግስት ይስጥሽ እላለው። ሰኒ ከክብሮም ጋር ለመኖር ክብሮምን አጥምደሽ በፍቅር ለመያዝ ታጋሽ፣ ትሁት፣ ቆንጆ ምግብ አብሳይ ልትሆን ይገባል ማለት ነው። ክብሮምን ግን እንደምታየው ክሽን ያለ ምግብ መስራት የሚችል በጣም ጎበዝ፣ የቤቱን የሂደጁን መስራት የሚችል ነው ማለት ነው። ለማንኛውም መልካም መቃጠል ብለናል። ፍቅር ሀያል ነው። ፍቅር ከየትና መቼ እንደሚይዘን መቼ እንደሚመጣን አይታወቅም። አዙሮ ብቻ ሲዘረጥጥ ነው የሚታየው። እና ፍቅር መልካም ነገር ነው። ፍቅርም የተቀደሰ ነገር ነው። ፍቅር ለአፍቃሪውም ለተፈቃሪውም ደስ የሚል ወዝ ነገር አለው። ደስ የሚል ስሜት አለው። ግን አያያዝ ከቻልን ነው። አያያዝ ካልቻልን ብትን ነው የምናደርገው ማለት ነው። ለማንኛውም ውዶቼ ጽናት እና ኪራ እንግዲህ በደስ የሚል የፍቅር ፍቅረኛ ሞች አክት እያሳዩ ነበረ። አሁን ቤቲ መታ ነገሩ ድብልቅልቅ ብሏል። ቤቲም እንግዲህ የአእምሮ ህመማኑ እየጠናባት ነው። አንድ ነገር ማወቅ ይኖርባችኋል። በሰው ላይ ሴራ ሲናሳር፣ በሰው ላይ ክፉ ነገር ስናደርግ በእኛ ላይ ምን እንደሚደረግብን ዘወር ብለን ልንመለከት ይገባል። የቤት ስራ ይህ ነው። ጽናትን ከቤት አስወጣለሁ፣ ጽናትን የሆነ ነገር አደርጋለሁ፣ ጽናትን ጎዳለሁ ስትል ፈጣሪ ወደ ራሷ መልሶ እሷ ነው የጎዳት። ስለዚህ መልካምን ቀናውን እያሰብን እንቀጥልላለሁ። ወደ ተከታታዮቼ ስለ ተከታተላችሁኝ ነው አመሰግናለሁ። ላይክ እንዲሁም ሰብስክራይብ በማድረጋችሁ በጣም አስደስታችሁኛል። ክበሩልኝ። በዛኛው በትልቁ ቻናል ላይ እስከመመለስ በዚህም ቡር እያለን የተለያዩ ትረካዎችን ከእናንተ ጋር እንቀጥላለን። ክበሩልኝ። ባይ ባይ